ዲቮራ ላይ የምታደርጉት ነገር በኢየሱስ እመኝ ምናምን ምናምን ነገር ምን ማለት ነው? ያች ልጅ ተነስታ ጠጥታ ሰክራ ተንዘላዝላ አንድ ቀን ሚዲያ ላይ ናት፣ ትመጣለች። አንዳንዴ ግፍ ጥሩ አይደለም። ትመጣለች ጌማን ተጫውታለች ትሄዳለች። የፈለገ ሰው ገንዘብ ይሰጣታል፣ ያልፈለገ ሰው ይሄዳል። ይች ልጅ እንዲህ የሚያስቀጠቅፋት ነገር ምንድን ነው? እንደ ሰው እንደዚህ ተሳድባ ወይ እንደ ሰው ከሰው የበለጠ ተጣልታ ወይ ከሰው የበለጠ ሰው አጥቅታ አይደለም። አንዳንድ የሰው ልጅ ግንባሩ ፈተና ይመበታል። እና አንዳንድ ጊዜ የምታረጉ የሚያደርጉትን ነገር ሳስበው በተለይ ቁርቴ የምታረገውን ነገር ሳስበው ምንድነው እንደዚህ የምታደረግ? እንደሁም ግንቡ ከስደሞ እንውጣ። መቴ ሰደብኳት? መጥፎ ነገር ተናገርኳት? ምን አልኳት? እና ተላተናል? ብዝም የሳሰባት ነበር። ለምንድነው እንደዚህ የምትሆነው? ምን ሆና ነው? ለምንድነው እንደዚህ ሰው ላይ ፎቶ ለጥፋል? አሁን የሆነ ሰው የነበር ደሞ ቅድም ደሞ የላካችሁ ላክልኝ የሆነ ባለ ሀብት ነበር ፎቶ ለጥፋበታለች። ፎቶ ይለጥፈሽ ምናምን ብሎ ተሽቆጥቁጦ ተለማምጧት ወረደ፣ እንዴ ፈራዚ ዋለሽ? እንዴ አንቺንማ አይዲ ነው ማስፈልግሽ። ያለሽበት ንገርኝና፣ አንበሳ ወርዳለሁ። ታድርሽ ቪዲዮ ቀርጽሽ ፖስት ያረሽ። አይ እንዴ ነሽ ልጅ፣ እያወቅሽ ነው እንደዛ አይነት ቪዲዮ ፖስት የምታደርጊው። ቆይ አንቺ አለ ነገር ነው የምታረጉት ነገር ለምን ምን የእንትናችሁን ጫፍ አምጥታ አትለጥፍም? ህግ እኮ የሚባል ነገር እኮ አለ። ለምንድን ነው በዚህ መልኩ የምትፈሯት? በቃ ህዝብ ፈሪ የሆኑ ቀር ያልኩት? ምንድነው፣ ሌቦች ናችሁ ወይ እንዲሁ ሌላ ከባክግራውንዳችሁ ከጀርባችሁ ወንጀላል ካሌለ በስተቀር ፎቶ ስለለጠፈች

እጅግ አይቴን አንቺ ኔ ኬር የሚያደርግ የምንሆን ታውቂያለሽ። እስካሁን ስጠነቀቀብለት የነበረ ለልጆች ነበር። አሁን ግን ዛት ስቆልሶ ደ ለምን እንዳይገለበጡ አያገባኝም። ይኸውልሽ በጣም ኬር የምታደርገው ለእናትሽ ነው ለልጅሽ ነው። ከዛ ሲያልፍ ለጎረቤትሽ፣ ለአካባቢሽ፣ ለቤተሰብሽ ነው። ከዛ በኋላ የገዛ ልጅሽ አስወጥታሽ ባሏን ካሰደበች በኋላ እኔ እንዶ ኬር ማድረግ ይመስለኛል። ለምን እንዲ ተገለባጡ? ለምን በአናታቸው አይተከሉም? እግዚአብሔር ምስክር ነች። ራሴን ነው ኬር ማድረግ ራሴን የማያዋርድ ስራ አይምሮ የማያዋርድ ለአይምሮ አስቀያሚ ያለው ነው። እኔ ለሰው ኬር እኔ አሁን እዚህ ጋር ሰው ብገል ለሰው ሰው

ጅጂ ጤና ይሰጥሻሉ። የሰራሹ ነገር የሰራሹ ነገር ጤና ይሰጥሻሉ። እውነት አርፊሽ ትተኛል፣ ሰርተሽ አንቺ ባለጌ። ይህን ተናገር ሰውጣ ራሱ እኔ እዛ ጋር ገብቼ ቴሌቪዥን ወይ የሆነ ቦታ ላይ ቁጭ ሬስት ሳረግ ጂጂ፣ ከተናገርሻቸው ነገሮች መጥፎ ነገሮች አሉ። እውነት ይሄ ነገር በዚህ መቀጠል አለበት፣ ያ ጥሩ ነገር ነው። የሰራሹ እሱ ለእኔ አይምሮ ወይ የሚወቅስም። በተረፈ አንቺ ለምትይው ነገር አንደኛ በዚች ዓለም ላይ ለምን ገደል ላይ ገብ ነቀርኩሽ? እኔ ለራሴ ነው። እኔ ነገርኩሽ፣ ለማንም ጣጣ ላይ ለራሴ እና ለራሴ ናቸው። አይምር ወይም ሰላም የማይነሳ ነገር ነው። መሰርቼ ማለፍ ምፈልገው ድሮ ዋ ለልጆቼ ዛትስ ፖይንት ነገ ልጆችሽ ያድጋሉ። ነገ ልጆችሽ ከሰው ጋር ይቆማሉ። ነገ ልጆችሽ እንዲህ ይሆናሉ። ኖ ኖ ኖ፣ ወንድም ልጅ ሴት ብሎ ነገር የለም። ለካ ትክክል አይደለም። ለሰው ብልሽ ምግብ አለመብላት፣ ለሰው ብልሽ ብዙ ምግብ መብላት፣ አብዛሽ፣ እሱ አይደለም አንቺ ለሰው ላሁ። እናንተ ትልቁ ችግራችሁ ልንገራችሁ፣ ትልቁ ኢትዮጵያ ፕሮብሌም ዩር ፕሮብሌም ኢትዮጵያን ፕል እምትኖሩት ለሰው፣ እምትበሉት ለሰው፣ እምትተኙት ለሰው፣ እምታገቡት ለሰው፣ እምትለብሱት ለሰው። ጋይስ እኔ አንቺ ሴት አደለሁኝም። ከልጅነት ጀምሮ እኔ አንድ ቀን ለሰው ስል አደለም የማረገው ለራሴ ነው። መጀመሪ ጂጂ ቦርጭሽ፣ ቂጥሽ፣ አይንሽ፣ ትምህርትሽ፣ ልብስሽ፣ ስራሽ ትንሽ ምናም አንቺ ለስተስሻል ሰክሰስ ትሆኝበታለሽ፣ ተወጂዋለሽ፣ ተስማምቶሻል፣ ተመችቶሻል። አለክ ምን አገባኝ? አንቺ አለሽ ኔት ኪራይ የምትከፊ አንቺ አለሽ፣ ጥት የምትወኝ አንቺ አለሽ፣ እዚህ አንጎል የምታስብ ለራሱ ኩማስሩ። እኔ እኮ እንዴት አባታችሁን እናንተ የምታስቡት? አንን ጋይስ ኦኬ እናቴ እንደዚህ አታስብም። እናንተ እንደ እኔ እናቴ እንደዚህ ነው ያሳደገችኝ። እንደዚህ ሰው እማጨስ ከሆነ በፍለፍትሽ ከሰው ስላጨስኩኝ ሰው ይንቀኛል ወይ? ስለ ጠጣው ሰው ይንቀኛል ወይ? ከሰው ያራርቀኛል ወይ? እኔን ይጎዳኛል ወይ? በሽታ ሳምባይን ይነካል ወይ? ገንዘቤን ይነካል ወይ? ያገማኛል ወይ? ያጠነባኛል ወይ? ስለ አንቺ እኔ ምን አገባኝ? አንቺ ማንሽና? እኔ ምናልባት ላጨስ እችላለሁ። አንቺ ደግሞ ሰውን አንድ ደሽ ልታጨሸት ትችላለች። ልዩነቱ ይሄ ነው። ልዩነቱ ይሄ ነው። አንቺ ሽል እስቲ ዝብዝፉ መቶ ኪሎ ሆነሽ ይህንን ሁማኔሽን አርገሽ ትመጥ መትሄዱና እንቁርቲ እንቁርቲ ኔ ቆንጆ አፈር ቢያፈር ያስፈላሽ። እኔ እንደዛ ስድስት ዓመት በሙሉ በስጋ ላይ ስጋ ስደርብ በስጋ ላይ ስጋ ስደርብ አንቺ ኮ ቆንጆ ኮነሽ ይተኛለሽ። ለነገሩ አንቺ ማሀይን እኔ ማሀይን። ችግሩ ኮ አንድ አይነት ስንመጸጋገድ ነው የምንውለው የምናድረው። ያፖኑ ችቡ አንቺ ማሀይን በቅንጣሚ ስጋ ምትኖር እኔም በቅንጣሚ ስጋ ምኖር፣ ስጋን በቃ ተስለን የምንበላ ህዝቦች ስጋ በሚጠላበት። ለዚህ እኮ ነው የምንወዳደሰው። ለዚህ እኮ ነው ተጨንቀሽ ለምትመጪው መኪና። ዋው የያሹ መኪና በጣም ሉክሰስ ነው። ግን እኮ ነገር ልታስረክም ነው አለ። በእንደዚህ አይነት የሚመጣ ምንድን ነው? ቆይ እስኪ አንቺ ይህን መኪና ስገሽ ምን አርገሻል?

ነገ ሰርተሽ ትጠኪዋለሽ። አንቺ አንድ አይነት አስር ሴት አስር ተመሳሳይ አስተሳሰብ። እኔ ቅርታ አድርጉልኝ፣ እኔ ከደደቦች እኔሁም እንደዛ ስል ሁላችሁም አንላቸው። በጣም ማቹር እንደሆናችሁ ሴቶች አላችሁ፣ በጣም ጎበስ ሴቶች አላችሁ በት በጣም ሬር ናችሁ፣ በጣም ትንሾች ናችሁ። እኔ ከደደቦቹ አንዱ ነኝ በቃ

ለምን እኔ እኮ መግዛት ፈልጋለሁ። ይህ እንደዚህ አይነት እቃ ውድ ነበረ፣ ግዢውን ችግር አለ። አድራሻውን ነግርሻለሁ፣ ቦታውን ነግርሻለሁ። አለቅ ካልሆነ ደግሞ ኧረ እንደው አንድ አይነት እቃ ከምትገዢ እንደው ለየት ያለው ቤት ነሽ አንቺ ቤት ስመጣ ሌላ እንዳይ አንቺ ቤት ስመጪ አንቺ ሌላ እንድታይ ግልጹን እነግርሻለሁ። ባይሆን ደስ ይለኛል እልሻለሁ። የለም እኔም ደብቄ ልብሱን እገዛና አንቺ ሳትኖሪ ሳትኖሪ ይለብሳለሁ። እንዲህ አይነት ችግር ያለብኝ ሰዎች ነው ዛትስዋይ

ከክፉ ነገር ሰውሮኛል። ገባሽ ገባችሁ ገባ እኔ አሁን ለሁሉ ጊዜ ለምን በሴት ኤግዛምፕል እንደምሰጥ ታውቃላችሁ? ችግሩ ያለው ሴት ጋር ስለሆነ በጣም ፕሮብሌሙ ያለው ሴት ጋር ስለሆነ ከዛ በኋላ ትንሽ ብቻ ፀጉር ማንያር ለውጭ ትንሽ ብር አገኘ እንዲ በኢትዮጵያ መቶ ሺህ ብር እጅሽ ላይ ካለ ከእኔ የበለጠ ማናነት ያለሽ ረታ ምረተ ምረቶ ሺ ብር አለም። እግዚአብሔር ካጠገብሽ እኮ እኔ ስለተማርኩበት ነው። ለካ ካለ እድሜ እኔ የከፈልኩት ክፍያለ ቤተሰቦች ለእኔ የከፈሉት ክፍያለ እግዚአብሔር ነው። ብትማሩ ደስ ይለኛል ነበር። እግዚአብሔር አያምጣብሽ። ትልቁን ትምህርት እግዚአብሔር አያምጣብሽ። አንዳንዴ ለካ ይህን ያል ብር ካለኝ እግዚአብሔር መንካት ብቻ ነው እንጂ እሱን ቢሆን እነከዋሉ ከዚያ የበለጠብላችሁ የምታስቡ ሰዎች አላችሁ። እግዚአብሔር አንዳንዴ ብር ያለውን ሰው ያሳየኝና ለእኔ ያ ሰውዬ ነብስ ውጣ ነብስ ግባ ነብስ ለካ ብር ሁሉ ነገር አይገዛም። ብሩ ጋ አፍሪካ ነው ያለው ሜድካሜቱ እዚህ ነው ያለው የዛሬ አስራ ዘጠኝ ዓመት ነው እኔ የዛሬ አስራ ሶስት አስራ አራት ዓመት የተማርኩበት ትምህርት ልንገራችሁ ባለሀብት ታሙ መድኒታቱ ለከብር ሁሉ ነገር አይደለም። በሱ ሲገርመኝ ታይላንድ ሄጄ በጣም በቀላል መዳን የሚችል በሽታ ሰውረው ዶክተሩ ሰውሮበት ራሱ እየተናገረው ዶክተር የታይላንድ ዶክተር የእኛ ስራ ከእግዚአብሔር ጋር የተያያዘ ነው እንጸል ብሎ ልክ እነዚህ ሰዎችም ጸሎት ይችላሉ። እን ለጋቃል መስል እጅ ለእጅ ተያይዘ ጠፍቶበት ሁሉም ነገር ከባድ ከባድ ከባድ ነገር አሉ። ለኔ ትምህርት ሲሆነኝ፣ እኔ የታባሽ እኔ የተማርኩትን ትምህርት ልንገርሽ፣ ትምህርት ከሆነሽ የታባሽ ያደምጭ። በመጨረሻ ግን እምባና ጸሎት ሲበዛ ዝም ነው ብሎ አንዱ አይቶን፣ ያ ማናጀሩ አንዱ አይደለም፣ ትልቁ ዋናው ማናጀሩ አይቶን፣ እንደዚህ እንደዚህ እንደዚህ ወንበር ላይ ያሉት ሰዎች በጣም እየተጨነቁ ነው ምን ምንድን ነው ብሎ ጠራ። ነገርያችሁ ይህን ነገር ዩቱብ ላይ ጠርቶን መጀመሪያ ሰው ላክ፣ ሴት ላከችና ኖርማል የለበሰች ናት ሉ እንደኛ ሀገር ነጭ አይለብሱም። የታይላንድ ፕሮፌሰሮች፣ የታይላንድ ትልልቅ ዶክተሮች እንደ ሌላው ዶክተር ነጭ ጋውን ለብሰው ፉንፉን አይሏችሁ ነው የሚያክሉት። እንኳን ፕሮፌሰር ዶክተር አይደለም ምንም እንኳን ስፔሻሊስት ምንም አይመስሏችሁ። መጣ እንግሊዝኛ ተቻለ ሰትላይ፣ እኔ ጠራቢ ነው የመሰለችኝ ራሱ ምን ሆነች ነው ምናምን ሰትላይ። አንደኛ አግሬሲቭ ነኝ በነገራችን ላይ ግን፣ እግዚአብሔር መፈወሻ በቃሽ ቤተሰቡ ይረፍ ሲል አወሯት። እንደዚህ ነበር እንደዚህ እንደዚህ እንደዚህ ነበር እንደዚህ እንደዚህ ያለች እና ንስት እዩ ያለች ነው መጀመሪያ መደረግ የነበረበት ሳይደረግ በመጨረሻ የተደረገች በጣም ትንሽ ኢምንት የሆነች ነገር ፈውሱና ተገኘች። በህይወቴ ምራፈርሰው በህይወቴ እግዚአብሔርን ታምር ማረሰው ዶክተሩ ራሱ ምን ሆኜ ነው በቃ። ግን ደስ የሚላቸው እንደዚህ ሀገር ኦኬ ነፍስ አልጠፋም፣ ህይወት አልጠፋም። ግን ያው ሰውዬ አንደኛው ዶክተር የተባለው ተጠርቶ የዚህኛው ዶክተሩ ይህኛውን ስራውን ሰርቶ ሄዶ እንትኗን የዶክሜንቱን አውጥቶ አንብቦ እንዲህ እንዲህ ብሎት ነው። ትክክል ሊሰራው አንተም በሰራው ይቻል ነበረ። ይህም ደግሞ ኖርማል ነውና ዋናው አባታቸውና ጊዜ መጨመራቸው እና ይከሰታለት ሶኬ ተብለው ድጋሚ ወደ ጸሎት ቤት ገባል። እዛ ሆስፒታል ውስጥ ፀሎት ጸሎት ቤት አለቀ። ጸሎት ቤት የማርያም ስዕል የእግዚአብሔር ስዕል ምናምን ያለበት ሻማ ያለበት እንትን ገባል። ጸሎ ደግሞ ስለተደረገልን እግዚአብሔር ይህንን መፍትሄ ስላመጣ ልናመሰግን ይገባል አይላችሁ። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ገንዘብ ኖረሽ የምትፈልጊውን ነገር አታገኝም። ገንዘብ አልኖረሽም ምንም ነገር እግዚአብሔር ግን ሲፈቅድ ግን ይሆናል ሁሉ ነገር። ይሄንን ሆኖ ነው የተማርኩት። ፕሮፌሰር አክመሽ ተራ ዶክተር አክመሽ ምናምን አክመሽ ታዋቂ የተባለ ሆስፒታል ገባሽ፣ እግዚአብሔር ሲፈቅድ ነው የሚሆነው። ይህንም እመኝ እመን እመኝ፣ አላህ ሲፈቅድ ነው የሚሆነው። እመን እመኝ ይህንም በህይወቴ ስላየሁት ስላየሁት እኔ ከእግዚአብሔር ውጭ ምንም ሀይል እንደሌለንም ማክ ይህንም ብቻ ማክ ጥበም ቢሆን እግዚአብሔር የሰጠን እግዚአብሔር ሲጨመርበት ነው። እኔ ግን ሰይጣኑ እንደዚህ እየመራኝ እንዲንዲን ብልና እኔ አለው አለው ብል ውሸት ነው።

ቋንቋ ሊያገናኘን ይችላል። ስራ ሊያገናኘን ይችላል። እቺ ሴት ምትኖረው ዱባይ፣ አንቺ ምትኖረው አሜሪካ፣ እኔ የምኖረው እዚህ። ልጅ ሽልመኝ፣ ሁ አር ማነሽች? ሁሉሹ ልጅ ሁ አርዩ ካኔቴን ሁ አርዩ? አንቺ ማነሽ? አንቺ ልጅን ማሳምን ያለማሳምን ምን መብታለሽ? አንቺ ወልደሽ ይሄ ልጅ አለኝ እንጂ የልጆችን ቁመት ዩር ፕሪቫት ዩር ፋሚሊ የአንቺ ፕራይቬት ነገርሽ ላይ እ እኔ ሶሻል ሚዲያ ላይ ስመጣ ማዳመጥ ይሄ እዚህ ሀገር ቢሆን ኖሮ በስነስርዓቱ ያስጠይቅሻል። ግን የፈረደበት ዱባይ ደሃ ምስኪን ናት ብትሰርቅ ኦኬ፣ ይቺ ሌባ ልንላት እንችላለን። ብታጠፋ ጥፋተኛ ናት ልንላት እንችላለን። ወጣ ብትሳደብ ተሳደበች ልንል እንችላለን። ይች ልጅ ግን እኛን በምን ነግታ ነው እንደዚህ ምናደርጋት እየሳስበው የአስቀታችን ክፍያ ነው። የአስቀታችን ክፍያ ጌም አትጫወቱ እያልሽ እንቁርቴ ጌም የምትጫወች ኑግቡ እያልሽ ባለሀብቶችን አስገብተሽ አንቺ ራስሽ ያ አንበሳ አውርድልኝ አንበሳ ካውረድክልኝ አለጥፎን ብለሽ ምትኝ ልጆችሽን ማሳደግ ሲገባሽ እቅፍ አድርገሽ አብረሽ ቫኬሽን ሄድ ሲገባሽ ቫኬሽን የምትሄጅበት አቅሙ ስለሌለሽ አቅሙ ገንዘቡ ስለሌለሽ ልጆችሽን አባትዮው እየብዛ እንዲዝልሽ አድርገሽ ሳታስ ላፋርጎ ይዟቸው ሄደ። አንቺ ግን ስራ የምትሄጅበት የምትሯራጭበት ለምን አላማሽ የምትፈልጊ ሲል አልደረስሽ። የሞላልሽም ሴት አይደለሽ፣ ገና ብዙ የምታይ ሴት አይደለሽ፣ ገና ብዙ በጣም ብዙ። ለምን ግን በዚህ መልኩ እንደዚህ ስትሆኝ ሳይ

ሆነ እንደ ዶሮ እንኳን ወይ ከቤተሰባችን ከጎረቤታችን ምን ላይ እዚህ ላይ ዛሬ ተያይተን እኮ የሆነ ነገር ሆንኩኝ ብሎ ሲያወራ እኮ ተሰማ። ያለሽ ሰው ሞተ ላከሌ አሁን አጠገባችን ነገር ተለየም ሲባል እንሰማል። ባስጠባስ አለምን እናያታል። እንደዚህ አይነት የፍልስጤምን ስታይ የዩክሬን ስታይ ስታይ ምንድን ነው የአንቺ ኮዝሽ ፖለቲካ ነው። ኦሮሞን ሚያሁ ብሰድባቸው ምን ብላቸው ምናልባት የሆነ ኮዝ አለኝ አንቺ የማታምኝበት እኔ የማምንበት የኦሮሞ ህዝብ የሚያምንበት አንቺ ኛን ተሰዳቢ ነው ምት አንቺ ግን ምንድነው ችግርሽ? እኔ ሊገባኝ አልቻለም። ዋይ ዩ ሄት ለምንድነው በዚህ መልክ የጠላሻቸው? ጎጃቤን ብሎ ምን አገባሽ? አማራን ብሎ ምን አገባሽ? ለምንድን ነው ለምን ዋይ ባለፈው እቺ ዞላን ማነት ምትባለው ሴትዮ ላይ እንደዛ ስታረጊ ስትሰሪ አየነሽ ምን ለኩሽ አሁን እኮ ከአንቺ ጋር የተገዳ እኛ ስለ ሳቅ ንብሽ ነው አሁን ለምሳሌ እኔና የተወሰኑ ሰዎች ጫልቱ ምናምን ሳቁብኝ ነው ምንድን ነው ብለሽ ሊቀምድሽ ኛ ችግር የለም ስለ ሳቅ ንብሽ ይሆናል እንደዚህ ስቀብሽ ነው ሰድቦሽ ነው ምንድን ነው ዘመን እንውሰድሽ እናታችን እናት ጸልልሽ፣ ምን ሆነሽ ነው ግን እንደው እዚህ አስበሽዋል አንቺ፣ የትኛው ወለጋ ነው እንደዚህ? እኔ እሺ፣ መቼስ ስንት ወለ አሁንማ፣ እንደው ይዘን ሀገር ስም ባናነሳ እና አንቺ ደግሞ አዲስ አበባ እኔስ እንደው እምብርቴን ተቀብሮበት አላፈር ቢያፈር ያስበላሽ እስከ ሶስት ዓመት የሚያደኩበት ከተማ ለ ቢልሽ የሚባል ከለቀምት ውስጥ እንደው ቤተሰብ እኔ አሁን

እንደምን ሆነሽ ነው? ኧረ ተረክ ኧረ አንቺ ሴትዮ ኧረ ለአንቺ ሴራሽ ኧረ ለልጆቹ ምንም እንደሆነ አባታቸው ወለጋ አባት ነው ያላቸው፣ ወንድሜ ነው። ዝም ብላ እንደ ዝም ብላ ሳይደርሱባት ምትደርስ አንድ ከያዚች ደግሞ ስድስት ወር ካልተኛችባቸው አይሆኑ። ስድስት ወር አሁንማ ልጇን አመለች እና አንቺ የሶሻል ሚዲያ እንደ ማይጎዳ ነው ይመስልሽ። በጣም ምን የማይመስልሽ አንቁርቲ የተፋሽ አንቺ ላይ እንዲሰፍሩ እኮ አድርጎ እኮ እኛን እኛ ሊቀጣን እኮ። በነገራችን ላይ ቅጣት እንደሆነ ታውቃላችሁ፣ ይ ታውቃላችሁ፣ ቅጣት እንደሆነ ቅጣት እኮ ነፍሶች። አሁን ይሁን ለምንድ ነው እኛ ሚያጠፋ ያጥፋታለች፣ ቅጣት ናት፣ አለ ቅጣት፣ ሌላ ምንገኝ ቅጣት ነው። እና እግዚአብሔር የስራሽን ይስጥሽ ነው እኛ የምንለው፣ እግዚአብሔር የስራሽን ይስጥሽ። አፍሽ ላይ ቡግንጅ አውጥ፣ አፍሽ ላይ ቡግንጅ አውጥቶ ድፍት ያርግሽ። በቃ ተኝ አልጋ ላይ